ሲናገሩ ልጅ ደንቆሮ ናት እንዴ? ምናምን ብሎ እንደገና ቤተሰብ ሲያስጠይቅ ቤተሰብ መጥቶ ሲጠይቋት፣ አይ ዛሬውኑ ተገብቼ ዛሬውኑ ወልጄ ዛሬውን ልጅ ለሳቸው ለመስጠት ነው አረን እንደዚህ የተዳርኩት። ስለዚህ እኔ ደግሞ ዛሬውን ተዘርቶ ዛሬውን ተፈጭቶ ዛሬውን ተቦግቶ የተጋገረ እንጀራ ከበላሁ ወልጃለሁ ብላ መልስ መለሰች ይባላል። በአጭር በአጭሩ ብዬ ነው እንጂ በጣም ረዥም ነው ታሪኩ፣ ቆራርጬ ነው ያወራሁት። ለማንኛውም አመሰግናለሁ ወንድሜ በጣም ማለት እንዳንተም አይነት አስተሳሰብ አንደርስታንድ ያላቸውን ወንዶች አሉና ፈልገዋል። ጥንካሬውን እግዚአብሔር ይስጠን። ለሁላችንም ለእኛ ሴቶች ልቦናውን ይስጠን፣ ጠንካራውነትን ይስጠን፣ ነገሮችን የምንቃፈጥበትን ትልቅ ልቦና ይስጠን እና ማለትም፣ ለማያገባን ነገር በማይሆን ነገር ሴት ሁነን እኛ በሴት ይሄን ያክል ጭካኔ ከደረሰብን እንዴት ነው የሳስበው አንዳንዴ። ያችን ሴቶች ቢያገኙት ራሱ እንዴት እንደሚቆጫጭቋት ነው የታየኝ። በቃ የሆነ በጣም የሚዘገንን ነገር ነው፣ በጭንቅላት እየተቀረጸ ያለው በቃ የሚያስፈራራን ነገር ነው፣ ውስጤ እየተቀረጸ ያለው እና በጣም ይከብዳል። እግዚአብሔር ያስበለ ሁላችን ትዛዝ ለናምለው። እኔ ስድብ አልወድም፣ በነገራችን ላይ ግን ማለት ነው አንዳንዴ ነገሮች ያስገድደዋል ገብተዋል፣ ንግግርን ይደብራል፣ ያስጠላል። ግን ሴት እንደመሆን ደግሞ አንዳንዴ እናት ነ እናት የምትባላለች ሁሉም ነገር ናት እኮ ሴት ልጅ ማለት ሁሉም ነገር ናት። አውቃለሁ ኢቨን ወንድ ልጅ ማለት ነው አንድ ነገር ልንገር፣ ኢቨን ወንድ ልጅ ሴቷ ስትኖርበት ነው ቀመሟ የምታቃምመው ሁሉ ነገር እኮ በእሷን ቀጥታን የምትይዘው እርምጃ እሷ ስታስተካከል፣ አሳቢ ሴት ልጅ ከጎን ካለች ሁሉ ነገር ያስተካከላል። ግን ሌሎች ሰዎች ያገባቸው ሰው መጡ በመሀልቅ የሚበጠበጥ ከሆነ ወይም ስለማታውቀው ነገር ገብተህ የምተዋጣ እንዴት? እንዴ! ለማንኛውም አመሰግናለሁ። ዘነበኔ ቆይታ ወንድሜ በጣም አመሰግናለሁ። የኔ ቆንጆ ሰላም ብያለሁ። እና በእያንዳንዳችን እንታወቅ እስኪጀመአኔም የሚባላለሁ የሚያበሳ ነው የምባለው። ያው ፕሮፋይልን አሁን በዚህ ሰዓት ቀይረዋለሁ። መቀየር ነብር መሆን ስላለብ ማለት ነው ነብር ነማረግላት እና ደህና ባሉልኝ። እወዳችኋለሁ። መልካም ቀን በጣም ብስጭት ላይ ነው ያለችው። እንድትረጋጋ ሞክሩ። አንዳንዴ ነገሮች የምታየው ነገር በጣም ከአይምሮ በላይ ነው የሚሆነው። ሴት ልጅ ለሴት ልጅ በጣም እንደዚ፣ እዚህ ጋር ስራ ነው እኮ የምትሉ ሰዎች እኮ ስራ መሆኑን እናውቃለን። ስራ መሆኑ ሳለ እኮ በሚዲያ እንደዚህ መሆን አይገባም እያልን ነው እንጂ ስራ መሆኑን እኮ ሁላችንም እናውቃለን። ስራ ነው ግን ይደብራል። አይደብራችሁም? ሴት ሆናችሁ እንደዚህ በሴትነታችሁ ስታፉ አይደብራችሁም? በራሳችሁ ውሰዱት። ስራ መሆኑን እናውቃለን። በራስሽ ውሰጂ፣ አንቺ በራስሽ ውሰጂ። አንቺ ስብቶኝ በዛ ቦታ ምን አይነት ስሜት ይሰማሻል? እነሱ ተመቃቀኝ እኛ ኮስ በምናየው ልክ ነው የምናወረው አይደል? ስራ መሆኑን እያወቅን ግን ይደብረናል። በቃ ሴት ነና እሞ የኔ ስራ አይመስለኝም። ማርያም ነ እኮ አይ፣ ስራ ነው ለሚሉት እኮ መልስ ነው። ስራ ነው፣ ግን ስራ መሆኑን እያወቅን እኛ ያመና ይደብረናል። በቃ በዚህ ልክ ሚዲያ ላይ አያስፈልግም ነው የምንለው ስራ መሆኑን እኮ እናውቃለን። ማንም አያውቀው አልኩ ሳይሰራ ማንም ይኖር የለም። ሁሉም ሰርቶ ነው። እኛም የተሰደድ ነው ለስራ ነው አረብ ሀገር እዚህ ለመዳም ሽንት ቤት እናጥብ ዝቅ ከፍ እንድንን የተሰደድ ነው። አረ እሱ መሆኑን እያወቅን እዚህ የምናወራው ስራ ነው አትበሉ። እዛ ሄዳችሁ የሚሳደቡት ሰዎች ከእግር እስከ እራሷ የሚሳደቡትን ሰዎች ከሄዱና ስራ ነው ገራቸው ዘጻፉ እኛ እኛ ደበረን ያልነው በቃ ደበረን ያልነው እንጂ ክፉ አላወጣንም፣ ክፉ ነገር አላንም። ግን የሚሳደቡበት ጂምናስቲ ቆም ብለሽ ዝም ብለሽ ከውጭ ሆነች ስሚ፣ ወይስ የሆነ ሜሴጅ ላይ ግቢ፣ ኮሜንት ላይ ግቢ፣ ኮሜንት ላይ ግቢ። በዛ ጊዜ ሴትነትሽን ታይዋለሽ። ስራ ነው ምናምን እያላቸው የምታጨበጭቡት ስራ ነው ምናምን። እኛ እናየም እንደ ስራ መሆኑን እኮ እናውቃለን። እያወቅን ደበረን በቃ። ከአንድ ሁለት ሶስት የተደጋገመ በቃ የሰው ደስታ ያስደስተኛል እያለ ሁሌ እያወራልን እንደ የትኛው ደስታ ነው የተደሰተላት። ሁሌም ከፍታ ሆነ የምፈልገው። ለምንድን ነው አውራ ታደርጉናላችሁ? ብዙ ነገር አይደል። ስራ ነው ስራ ነው ትያለሽ። ስራ መሆኑንም ሳንረዳ ቀርተናል። በሷ የሚሳደቡበት ስራ ነው። ለምን እንደምትሳደቡ ንገሪ እንጂ፣ አልተሳደብንም እሙነስታቸውው ቸው እናንተ እንደዚህ ስትበሳጩ ምን እንዳሰብኩት አውቃለች። ለሂቴም ሆነ ለእናቴም በቃ ሴት ልጅ ማለት ብዙ ነገር ናት። በቃል የምትገለጽ ሴት ልጅ ማለት በጣም የምትጠበቅና የምትደነቅ የሆነች ድንግል ማርያም በላይም አድርጌ ነው ማ እናታችን፣ ድንግል ማርያም እኛንስ ጌታችን ኢየሱስ ክርስቶስን ከዛም በኋላ ህመሙ ከገባሽ ትታመሚያለሽ ካልገባሽ ደግሞ አትታመሚም። ስራ ነው እያልሽ እንዳትጽፊ። እንደ ሴት ሆነሽ ሴትን ካላከበርን ማነው የሚያከብረን? ይቅርታ አድርጊልኝ ወንድሜ ንግግርህን ስላቋረጥኩ። ችግር የለም። አወቅን፣ ስራ ነው ተነጋግረውን ቢሰሩ በቃ ደብሮናል። እኛ እኮ በቃ ትመልሽ ምንም። ግን ማታ ተኛሽ አሁን ገና የተነሳሁት። ችግር የለም። ችግር የለም። ስለደበረ ነው ይቅርታ አድርግልኝ። በእውነት በጣም ተከፋል። ነው ሴት ሆነን ሴት ሆነን እዛ ጋር ሴት ስትረዳ ሴት ሆነን ሴት እዛ ጋር ስትሰደብ እዛ እየሄድን ስራ ነው አንልም። እዛ እየሄድን ይሄ እንደዚህ ነው አንልም። እዚህ ጋር ስራ ነው ሴትነታችሁ መጀመሪያ ያስከብሩ እንጂ ስራ ነው እኔ ጋር ስራ ነው አትበይ። እዚጋ መጥሽ እንዳልሰፊ ሊንካው ለዴ ብሎክ ነው ማደርግሽ። እግዚአብሔርን በጣም ነው የተናደድኩት። ሚሳደሩበት ሄደ ስራ ነው ስራ ነው ያጨው ዘን እንግዲ አስር ጊዜ ጸፊላቸው አንዴ አይደለም። እኔ ጋ ምንም አላልኩም። እኔ ሴትነቴ እንዲከበር ሴት ነች። አሞኛል፣ ደብሮኛል። ያልኩት ሌላ ነገር ስራ አይደለም ነው ብያለው እንዴ